ጥፋቴን ጥፋቴን ምን ንገረኝ፣ ልመንበት እና ይቅርታ ጠይቃ በቃ አመነገርኩሽ፣ እኮ አሁን እንደገና እንደ አዲስ ማውራት አልችልም። ይቅርታ ያለሽ አትይም ነው እኮ እሱ ነገር ከአስደብሮህ ነው ወይ ያው ጋይስ እንግዲህ እዚህ ጋር ምንም ይቅርታ መጠይቅ የምትፈልግ አላለችም ስለዚህ ይመቻል እንጂ በቃ ይቅርታ እኮ ምንም እኮ ያሳንስሽም ግን የተናገርሽው ነገር ለእኔ ደስ አይለኝም ደስ አይለኝም ስልሽ ግን እኔ አሁን ልቤ ውስጥ እያስገባሽው ያለው ነገር ነገ ጠዋት የሆነ ነገር ካልተመቻችን እንለያያለን ብዬ ነው ማስቡ። እንደዛ እያሰብሽ ስለሆነ ያ የሚወራ ነገር እኮ ነው የተናገርሽ። እኮ የማይወራ ነገር እኮ ነው ማለት የማይባልብሽን ነገር ነው ያልሽ፣ ጥሩ ነገር መናገርሽን አይደለም። በቃ ኦልሬዲ አም ኤንድ ጠቅለል አርገሽ ስትናገሪ ነገ ጠዋት አብረን ላንሆን እንችላለን ብለሻል። አምነሽበታል እንደማንሆን ማለት ነው። ለእኔ እንደገባኝ ከሆነ ማለት ነው። ስለዚህ ቅርታ ጠይቂ ስትባይ፣ ቅርታ ደግሞ መጠየቅም አትፈልጊም ሰው አይሻርል አሁንም የተናገርሹ ነገር ለአንቺ ትክክል ነው። ተዋት እኔ ተዋት አለው እኔ ተዋት አሉ ትክክል አይደለም ነው ሾኬ ችግር የለም። ቤተሰብ ክላሶች እሷ እኔ ኮ ምላት ኮ ምን እንደሆነ ታውቃላችሁ። ትክክለኛ ነገር ይቅርታ ማለት አለባሽ። ይቅርታ ማለት ደግሞ ማነስ ወይ በለት አይደለም። እኔ እያልኳት ያሉት ነገ ጠዋት እንለያያለን ብለሽ አታስቢ ነው። እሷ ደግሞ ኦኬ እግዚአብሔር ካልፈቀደ እንለያያለን ብላ ነው። ስለዚህ ሁለት አይነት ጭንቅላት ነው ያለን፣ ነው እያልኳት ያሉት ወይስ ከዚህ ጨዋታ አልወጣ። በቃ ደህና አደሩ ይመቻት። እሷ ልተኛ ገብቼ መድሃኒቴን ሰዓት አትስሪ። እኔ አልበላም እራቴን ራሱ ሽፎ ላይፍ ላይ መሆኑን እናም ክሱም ላይፍ አንቺ መጀመሪያ ተናግረሽ እኔን አስቀይመሽኝ፣ ይቅርታ መጠየቅ ካልፈለግሽ ላይቭ ላይን ነኝ አላሽኝም። ይቅርታ አላሽኝም፣ አላሽኝም፣ ሶሪ አላልኩሽኝም። ብድግ ብለሽ ነው ጭራሽ ተናደሽ ነው የሄድሽው። ሶ እኔ ደግሞ ያልኩሽ ያለሁት ነገ ጠዋት እለያለሁ ብለሽኝ ከኔ ጋር እንድትኖሪ አይደለም የምፈልገው። ነገ ጠዋት እግዚአብሔር ካልፈቀደን እንለያያለን ካትኛልሽ፣ ቢሶ እያገዝሽ ነበረ እስከ ዛሬ ማለት ነው። መጀመሪያ ፍቅር አለ ወደህ አለ አልሽኝ። ታውዘንድ ማለት በይኝ ሚሊዮን ጊዜ በኝ፣ ግን ከዛ በኋላ ግን ምንድነው? ነገ ጠዋት ልንለያይ እንችላለን። ምን አይነት አሳሰም ነው? እንት ማለት ጋይስ ነው። እሱንም አጥፊ ምግቡ ነው፣ ሾርማ ነው። ሌላ ጊዜ እኔ ትንሽ ነገር ሳስቀይምሽ ይቅርታ ቅርታ በለኝ ብለሽኝ፣ ምድርሻ እዚህ ጋር መተሽ ነው። ይቅርታ የምታይቂኝ ሶሪ፣ ምን አገባኝ እኔ። ማንን ማንንም አላውቅም እኔ። እዚህ ጋር አዋቂም ተዋቂም የማውቀው ሰው የለም። አንድ የማውቀው ሰው ነው። እሷም ደሞ አሁን የተናገረችው ነው። መልስ እየሰጠሁሽ አለው። ያ ትክክል ነሽ ወይ ነው ይቅርታል እንደ ፊክሽን እንደዚህ አይደለም። ለእኔ ይቅርታል አልጎ ምናምን ሆነ። እዚህ ዜታ ተሸፒ ነው። እንደ ተረጋግተሽ አስበሽበት እንጂ የምትናገሪው ነገር አታቂማ። ሰው ልጅ ግላት ውስጥ የምትከጪውን አታውቂም። ሌላ ዓለም ውስጥ ነበር ግን አንቺ ምን ማለት ነው ይሄ? እኔ እኮ ያልኩት እግዚአብሔር ከፈቀደ ደስ ይለኛል። ምኞቴ ነው አብረን እንድንሆን ምኞቴ ነው። ግን ነገ ጠዋት ብንለያይ እንኳን ነው ያልኩት። ብንለያይ እንኳን ጥሩ ብትሆናለች። ነገ የሚሆነውን ነገር ምን እናውቃለን? ስለዚህ የሆነ ነገር ከተፈጠረ እንለያያለን ማለት ነው ማለት ነው። በጭንቅላትሽ በጭንቅላት አይደለም። ምኞቴ አብረን እንድንቀጥል ነው። ምኞቴ አብረን እንድንሆን ነው።

እኔ ልክ ነኝ ብዬ ነው የማሰብው። ሶሪ። እንግዲህ ጭቅጭቅ፣ እንግዲህ ሙቀት ነው። እዚህ ማርያምን ምን እንደደበረው እኔ አላቅም። እኔ እኮ ብያለሁ። እኔ የእውነት ነው ማፈቅረው። በጣም ነው መወደው። ምኞቴ ነው ከእሱ ጋር አብሮ መሆን። ግን ካልሆነ እንኳን አብረን? አይቀርባልም እንዴ! እንዴ ያልኩትን ነው፣ ሰምታችኋል። ምታስቢ ከሆነ ጭቅላትሽ እኔ ውስጥ እያስገባሽ ያለሽ ማለት ነው። ጠዋት ካልሆነ የሆነ ነገር አቁም ካደረገ እንለያያለን፣ ይሄ ማለት ነው። እስከ መጨረሻው ፈጣሪ አብሮ ውሚሰውእንከሁን ላይ ተረከበኝ ተረከበኝ። እንዴ እኔ እኮ በጣም የምትገርሙኝ አንዳንዶቻችሁ እስካሁን ድረስ አለናል እንዴ ምንድነው? በሌላ መንገድ የምትወስዱትና እኔ ግራ ገብቶኛል እኮ አንዳንዶቻችሁ ምጽፎትና እሱ ራሱ ያሰበው በጣም ግራ ነው የገባኝ።

እስቲ እሺ ነገ እኔ መኪና አደጋ ደረሰብኝና ለምሳሌ መኪና አደጋ ደረሰብኝ መራመድ አልችልም ቆይ ቆይ ቆይ ቆይ መራመድ አልችልም አሁን እኔ እናንተን ልንጋባ ነው ያሰብ ነው ጋይስ እስቲ ለሁላችሁም የመኪና አደጋ ደረሰብኝና ለምሳሌ መራመድ አልችልም አይኔ ጠፍቷል እስከመጨረሻ ታገባኛለህ ወጣት እድሜህን እስከመጨረሻው መጨረሻው እኮ አሁን እራሱ መጀመሪያ ከአንቺ ጋር እራሱ ስገናኝ ራሱ እንዳማራጭ ሌላ ምን አልባት ከእሷ በላይ ሌላ ሰው አገባለሁ ብዬሽ ነው እኔ እንደዚህ የዘመኑ ወጣት አሉ። እኔ ግን ህይወትህን በእኔ ምክንያት እንደዛ ሆኜ ህይወትህን እንድትኖር እፈልጋለሁ። አንድ ጥያቄ ተክሽ እንደዛ ማለት ነው። ለምሳሌ ማለት ይሄ ነበር። ለምሳሌ ለምሳሌ ደሞ ይሄ ተክሽ እኔ ሆስፒታል ከብቼ ነበረ ካልጋ እስከመቼ ማተነሳም ይባል ኖሮ ትለየኝ ያለ ነው ነው ነው ላይ በቃ ካልጋ መነሳት ስለማች ምንም ነገር ማለት አልችልም። ስቆም ብቻ ነው አብረሽኝ ምን እንወጣለን። ነገሩ ተጀምሮማ እንዴት እንወጣለን? ሲያልቅ መጨረሻችን አይታችሁ ነው እንጂ የምንወጣው። ይቀልዳሉ፣ እንደ ወጡ ይላሉ እ ጭቅጭቁን ሰምታችሁ መጨረሻውን ሰታዩማ እንዴት ይወጣል? አስማሙን ከዛ በኋላ እንወጣለን፣ ደህና አደሩ ብለን ተጨቃጭቀን፣ ዋና የሆነ ነገር ላይ ሳንገባ፣ ጭቅጭቃችንን ሰምታችሁ ሳንታረቅ፣ የሆነ ነገር ሳትፈጥሩ ልንወጣ ነው። እ ይኸው ዛሬ በፀጉር የገባሁላቸው ጊዜ ስታቸው ምን ልመልስልህ? እኔ እንዴት እንለያለሁ? ይኸው እስካሁን ድረስ እኮ ሁሉንም ነገር ችዬ እስካሁን ይሄን ነገር ጉዳይ ሁሉንም ክፉንም ምኑንም ምኑንም ተወጥቼ ኮ በጣም ብዙ ዋጋ ከፍዬ እዚህ ይደርሳል አለቅልነትንልአትልም ከዚህ በኋላ እግረ ብሮክን ካፑቶኗል እግረ መንቀሳቀስ አይችልም፣ ምናምን ምናምን ተብዬ በዛው በቀርስ ነው ትለይ ነበር። ለምን ለይህል? ታዲያ እሱን እኮ ነው የምልሽው። ወንዶች ግን እንደ ሴቶች አይደላችሁ፣ እንደ ሴቶች አይደላችሁ ማለት እኔ ያልኩሽ አለሁት። ጭንቅላትሽ ውስጥ ይህን አስተሳሰብ አውጪው። እኔና አንቺ ተዋደን ያለን እኔ እኮ ጭንቅላትሽ ምን ስለይለም ብቻ አይደለም ነገር ነው ማሰብ ያለብኝ ቁንጅናሽን ምናምን አታስብ። እሺ ኖርማል ቁጭ ብለሽ አውሪ። ስልክ ነው ኦኬ። ዩቱብ ላይ ስንገባ ፊልተር የለው ምን የለው ምን ልትይ። ኦኬ ማሰብ ካለብሽ ማሰብ ያለብን ነገ ጠዋት የሆነ ነገር ሀብ ሊያደርግብሽ እንኳን ይችላል፣ ይችላል እኔ ላይ ሀብ እንዳደረገው እንዳደርገው እና ሀብል እንዳደርግብሽ ልለየሽ ነው ማለት ነው። እኔ ምን አውቃለሁ። አንተ ነው የምታውቀው። ያ እኮ እኔ እኮ ነው የምልሽ የሀሳብ ጭንቅላት ውስጥ አይገባ ነው የምልሽ እኮ። ነገ ጠዋት የሆነ ነገር እግዚአብሔር ካላሉ በቃ ካልፈቀደው እንለያያለን። እንደዚህ አይነት ጭ እስኪ እኔ ግን ላስረዳህ፣ ለምን እንደዛ እንዳልኩ። አንተ ወጣት ነህ። ሰላሳ አምስት አመት ነው ሰላሳ አራት ማን ነው ሰላሳ አምስት ኦኬ እሺ፣ ሰላሳ አራት አመት ነህ። ቅድም ብለሃል ቆንጆ ነኝ ሜትር ከሰማኒያ አምስት ነኝ ምናምን ቆንጆ፣ ምን ይጎለኛል? እኔ ምንም አይጎለኝም። አንድ ያዳምጠኝ። ያ አሁን ቅድም እንዳልኩ ሆነው ነገ አይታወቅም፣ ህይወታችን ላይ የሚፈጠረው ነገር። አይተናቸዋል ቲክቶክ ላይ ያሉትን ሜትር ከሀያ ሜትር ከአስር ሜትር ከሀያ። አሁን እሱ ጉዳይ ላይ መግባት አስፈላጊ አይደለም፣ ግን ያ እኮ በቃ በራሴ ኮንፊደንስ አለኝ፣ እግዚአብሔር በሰጠኝ ነገር። ከእኔ ጋር ትሆናለህ ወይ? አሁን እኔ ከነ ዊልቸሬ መውለድ አልችልም። አንተ ልጅ ትፈልጋለህ፣ መውለድ አልችልም፣ ዊልቸር፣ አይኔ አያይም ምናም ምናም፣ አብረህ ትሆናለህ። ቃል ገብተዋል። ሰምታችኋል። ይህ ሁሉ ነገር ታሟላልኝ ያለች ብዬ ባታሟ ለምንድ አሁን እኮ ኔ እንዳልኩሽ ነው። ነገ አብሬው ኖራለሁ ብለሽ ያሰብሽው ልጅ ሆስፒታል ገባል። በቃ የኔ ፍቅር፣ ጭቅጭቁ ይቅርብን። የኔ ውድ፣ በጭራሽ አንለያይም። እንዴት እንለያየም? እስከ ዘላለም አብረን አለን ነው በጣም ነው

ይሄ እኔ የማስበውን ነው የምነግራችሁ። እኔ የማስበውን ነው የምናገር። ብዙም ብዬ አስመስዬ ምናምን መኖር አሉድ አስመስሎ መኖር ምናምን፣ ለዛ ነው እኔ እጅ ልጅ ዋጋ ከፍላለች ስን ከዛ በፊትም ዋጋ ከፍላልኛለች። ሰ፣ በጣም እንደ ቤተሰቦች አያቁም እኮ በጣም እንዳመመኝ ሆስፒታል ከመግባት የበፊት ክፈች ሆ ቤተሰቦች አያቁም ነበር በጣም እንዳመመኝ ል፣ ግን ምንድን ነው እሷ ብቻ ነች ከኔ ጋ የነበረችው። በዛ መሀል ውስጥ ያለፉት ነገሮች አሉ፣ ምን አሉ፣ ምን አሉ እና ታ ሰው ልጅን ስትወዱ እኮ ዋጋም ክፍሎላችሁ አብሯችሁ ብዙ ነገር ያደረገላችሁን ሰው ምናምን ነገ ጠዋት የሆነ ነገር ብትፈጠር፣ እንለዩ አሉ። ለምንድን ነው የምንለየት? መልካም ሴት ነች፣ አውቃለሁ። መልካምነት አሁን እኮ ነው ያልኩት። አስተሳሰባችን ግን መስተካከል አለበት ነው እንጂ ሁለተኛ፣ ማርዬ፣ እንደዚያ አይባልም። ነግሬሻለሁ። ዋ ንግግሽን አስተ እንደኔ የሚወድሽ ወንድ ባለ በህይወትሽ እንደውም አታገኝም። አንቺ አሁን እንደውም አልሽ፣ እንደውም አሁን አንቺ ሆስፒታል አስታምሜዋለሁ። ገባ ከዋሉ ዋጋ ከፍ ይለታሉ ምናምን ምናምን ትያድሽ እንጂ ፍቅር ማለት ከልብ ማለት ነው። እኔ አንቺ ሆስፒታል ብትገቢ ኖሮ ሻብ ሆስፒታል እያሉ ምን ነበር ነው። አንቺ ሆስፒታል ብትገቢ ምናልባት እኔ ሆስፒታል ላደር ይችላል። ሙሻ አደለም ቤት ላደር ሰው ከሰው ልጅ ጋር እግዚአብሔር እኔና አንቺ ተጠባብሰን ነው እንደ ተገናኘን። አንቺ እንፈልገሽ አይደለም እኔም ፈልጌ አይደለም እግዚአብሔር ያገናኘን አይደል። እግዚአብሔር ሲያገናኝሽ ደግሞ ምክንያት አለው። ምናልባት ለዚህም ጊዜ አዘጋጅቶች ነው እግዚአብሔር እኔ ጋር ያመጣሽ አይደል። እንጂ ጥቅም ፈልጌ ወይ ጥቅም ፈልገሽ አይደለም እኔ ጋር ያመጣሽ። በዛ ደረጃ ነው የማስበው። በቃ እራት ብላ አልብላ መድኃኒት የሉ አትገዝ። ይኸው መድኃኒት ሰዓቱን ሙሉ አሳለፈችብኝ። እግዚአብሔር አይረያችሁ። ፕራንክሽ ይኸውልሽ እንዳለ ቤተሰቦችን አስጨነቅሻቸው። ምን አስጨነቃችኋለሁ አስጨነቅኳችሁ እንዴ? ፕራንክ አይደለም፣ ኧረ ፕራንክ አይደለም። እኛ ፕራንክ አይደለም። ነገር የሚለጥፉ እኮ ሚዲያ ላይ ምናምን ነው ይላሉ። ምንድን ነው ሚዲያ ላይ የውሸት ፍቅር እያሳዩ ምናምን እየተባለ አንዳንዴ በዚህም ጉዳይ እንጨቀጨቃለን። ኖርማሊ አንዳንዴ አንዳንዴ ጭቅጭቃለን እያልኳሎት እያልኳሎት ከገባሽ ግን መጨረሻ ላይ ዋ መግባባት ግን እያልኳሎት ከገባሽ እኔ ውስጥ ያለው ትክክለኛ ነገር ነው እና እኔ ውስጥ የቀልድ ነው፣ መጫወቻ ነው። አንቺ ጋር ደግሞ ትክክለኛ ነገር ነው ያለው። ግን ለምሳሌ እንደዚህ ቢያጋጥም እግዚአብሔር ካላለው እግዚአብሔር ባይሎ ሆኔ ጋር ይልክሽ ሙቁ። እግዚአብሔር ኦኬ በቃ አሁን ጨርስ። እንደ ዱባይ ያለው ሰውዬ እና ሴትዮ ነው ይሄ። አንድ የሆነ ሰውዬ አለ፣ ጥቁር ሰውዬ፣ ትናንት፣ ከዛ ሌላ ሰው ጋር በውስጥ ይጽፋል ምናምን። በቃ አለቀ። ይቅርታልኩ ሰምኩ። አሁን እስቲ ፍቅርህን ግለጽልኝ እራትን እራት እኮ ከበላን ቆየ። ነው አስራ ስምንት ሰዓት በአገር ቤት አንድ ሰዓት ከምሽቱ ግን አሁን ያው ከእንደገና እዚህ ፀሐይ ቀን ስለነበረ ሰላም አንድ ነገር ከእኔ ችሊ ሲወዳት በምክንያት ነው። ስለወደድኳትም በጣም ነው። መወዳት እስከ መጨረሻ ነው። ከዚህ በፊት የሆኒ ማኛ ፍቅርን ግለጽላት ምናም ሲሉኝ ስገልጽላት ነበር። በቃ በጣም መወዳት ምናም እየቀለልኳል ነበር። ሚዛኔም ሚዛኔ ሚዛኔ ም እኮ በጣም እያመመኝ ከኔ ጋር አብራ እየታመመች ነበር። አብሬ ነው ምላችሁና አሁን ደግሞ ከዛ በላይ ደግሞ ይሄን ያከፈልኩት ከዛም በላይ ደግሞ እች ልጅ ሁለት ወር አብራኝ ሆስፒታል ማደረን የቀራት አንድ ቀን ነው። አርፋ ተመልሳ የምትመጣው ገንዘቧን ጨርሳለች። ሰዓቷን፣ ጊዜዋን፣ ሰራዋን አቆማለች። ምናምን እንደዚህ ያደረገች ልጅ ልጅ ያደረገች ልጅ ምናልባት ብለህ ማሰብ የለባትም። በቃ ነው ብለህ ማሰብ አለባት። ከዚህ በላይ ምን ቦሰና አፈሰችው? ወንድም አይገርማቸው

ለሱፉ መጀመሪያ አሁን አንድ አስራ አምስት ኪሎ መጨመር ስላለበት አስፈላጊ አይደለም። ቢሆን ወስክን። አረ አረ ለሎም እግዚአብሔር እሺ፣ እንደወሰዳችሁ ግን በቃ ትክክለኛ ነገር። አይ ዝም ን ምን ይላል እዚህ ጋር ባትወዳት ነበረ። የሚገርመኝ ያ አያችሁ፣ እኔ ለእኔ የወላችሁ ትንሽም ነገር ላደረገልኝ ሰው በጣም ትልቅ ቦታ ልኝ። እሷ ደግሞ ከትንሽም በላይ በጣም ብዙ ዋጋ ከፍለልኛለች። ስለዚህ እኔ ጭንቅላት ውስጥ ከዛም በፊትም እንደዛ አላስብም ነበረ፣ ከዛም በኋላም ደግሞ ማንነቷን አሳይታኛለች። ሰው አሁን እንደዚህ ራሱ ቁጭ ብዬ አምሮብኝ እንደት እንደወጣ ላይፍ ላይ ምናምን ከእግዚአብሔር በታች እሷን እችል እኔ ያገዘች። ስለዚህ እሷን አመማት ብዬ ዊልቸር ላይ ቁጭ ላውጣው። ዊልቸር ላይ ቁጭ ብለሽ ስንት ሰዓት ሙሉ ሁኔታች ዊልቸር ላይ ፎቶ ያነሳሁሽ አንቺ ተነሽ ላሳያቸው። እንዴ ነገራቸው፣ እነሱ ምን ይረዱሃል? እንቅልፍ ደክሞኝ እንቅልፍ እንትን ያ እኮ ደክሞች እንቅልፍ እሱ የላችሁ ጋይስ በጣም ደክሞኝ ነበርና እሱ ተኝቶ ነበር። የተቀመጥኩ ነበር አልተመቸኝም፣ እና የሱ ዊልቸር ደግሞ ትንሽ መቀመጫው እንዴት ነው ለስለስ ይላል። ለዛ ዊልቸሩ ላይ ቁጭ ብዬ እንቅልፍ ወሰደ። አረ እግዚአብሔርን አዲስ ይሄኔ አስመሰግናል። አንዳንዴ እና ምን ሆነ መሰላችሁ፣ ጋቢናይም ሰውነቴ የሚያስመዘግናል። ዊልቸሩ ላይ ተኝቼ ፎቶ አንስቶኛል። ለካ ራሱ ይውላችሁ አብራችሁ ነው የምታረጁት። አንተ እኮ ስለምትነደድኩ እኮ ንዴስ አፈንጫህ ገና አይደለም። እኔ ደግሞ እውነት ነገር ነው ፈልገዋል። ኖርማሊ የተናገርኩት ነገር እኮ ክፋት አልነበረውም። ግን አንተ በሌላ ላወሰድ ከሆና ተናደድክ እንጂ በእኔና አንቺ መሀል እንደዚህ አይባልም። ሶ ሌላ ሰዎች ግን ይሄ ቲክታክ ላይ የምናያቸው ሰዎች ዛሬ ተጋቡ፣ ነገር ተለያዩ። አንድ ዋጋ ጻፈላት ይሄ ወንድ እንደዚህ ነው። ስለ ወንዱ እንኳን እንደዚህ ነው እንደዚህ ነው የሚባል ነገር እንሰማለን፣ እናያለናል። እነሱ እንኳን ምናልባት ነገር ንዳ ይችላሉ። እግዚአብሔር ካለ ካላለ ቢሉ ያምርባቸዋል። አንቺ ይሄ ሁላ ዋጋ ከፍለሽ እንደው እግዚአብሔር ካላለት ያለሽ እግዚአብሔር ስራሉ እኮ ይኸው ቁጫርቦ እዚህ ጋ እንደለፈልፍ አረገኝ እግዚአብሔር ንመጨወቅስቱ ይህ እግዚአብሔር ስላለው ነው። እግዚአብሔር ባይለው ኖሮ ግን እኔም አልጋ ላይ ቁጭ ብዬ፣ አንቺም ተስፋ ቆርጠሽ የሆነ ነገር ምናምን ብዙ ታሪክ ነበር እግዚአብሔር ባይፈቅድ ኖሮ ማለት ነው። እግዚአብሔር ስለፈቀደ ከሆኑ እዚህ ጋር ይከብዳል። ቀላል አይደለም እኮ እንዳሳለፍ ነው። ቀላል አይደለም እኮ። የንዴት መንፈስ ከዚህ ቤት ይውጣ። አሜን። አበሳጭ በቃ ጥብሱን የምታዩ ዜሮ ሰዓት ሆነ። አንድ ሰዓት ሊሆን ቆርሰን በቃ ያ በቃኝ። ከዚህ በኋላ ማን አይሻብካ አፒታይት የለኝም። ብቻ እራት በልቻለሁ እኮ ያው በአገር ቤት አንድ ሰዓት ከምሽቱ ኦልሬዲ በልተናል ግን አሁን

ያው ለቤት ስላበቃ አዎ። ሌላው ደግሞ ምንድን ነው፣ በጣም ነው መወዳችሁ፣ እንደዛ ነው ይባላል። በጣም በጣም በጣም ማርዬን ብቻ አለመውደድ አይቻልም በሚለው ገልጸዋለሁ። ጥፋት እያጠፋች ው አንድ ነገር ልበል፣ ፍቅርም የምር ፍቅር ሲሆን ምንጊዜም ጥፋትና እኝኝ ይበዛዋል፣ የታወቀ ነው ይሄ። ፌክ ሲሆን ደግሞ ፌክ ይበዛዋል። በቃ ይሄ ሸዋ ምናምን አሪፍ ፍቅር ሲሆን ግን ሁሌ ምኝኝ አለው ጥፋትም አለው እሱን ደግሞ ያው በመስታቻ ምኝኝ በጣም ነው እንጂ ያለው አረቤ ብካንቻ ይብልጥ ትሙት ግን ሆዴ አለው አለው የምር ስለሆነ እኮ ነው በጣም የምር ሲሆን አለው በቃ ይሄን አክሴፕት ማድረግ ነው የውሸት ሲሆን ግን ለውጭ ሰው ለመታየት ብለ እኝኝ ነገር የሌለው ታስመስለዋለህ። ማርዬ፣ አንቺ ማ ስማ፣ ምርጥ ሴት የምር እግዚአብሔር ይባርክሽ። አሜን።